እዚህ ጋር እንግሊዝኛው አለ፣ እዚህ ጋር ደግሞ አማርኛው አለ። ፓርቲውን ደግሞ በዛው ጨምር ፓርቲም አለ። መልአክቶች ፓርቲ እያደረጉ ነበር። እሱን ታስረዳናለህ። መጀመሪያ ርስ እንግባባ ነው። ደሱ ይሄዳል። ስለዚ አላ ሱረት ይሄ ይሄ ሀዲስ የሚያብራሩት ለህጣኖቹ አሉ። ሀዲስ የቡካሪ ማን ነው ቡካሪ? የሚያብራራው ማን አሁን? አንተ የምታነባው የማንም መጽሐፍ ምስል

እኮ ሰውዬው ማብራሪያው ከየት አመጣው እንላለን። እኮ በነገራችን ላይ አሁን ለምሳሌ ንየአረብኛ የቃሉ አረ እኮ አንዴ ቡሃሪ እና ሙስሊም ያስቀመጡት ያስቀመጡት ነገር። እሺ ቀጥል። ቡካሪ ምናምን ተውና፣ አንተ ከነሱ አትበልጥም። አንተ አንድ አማኝ ነህ፣ ኢትዮጵያ ያለህ አማኝ ነህ። ስለዚህ ዝም ብለህ ማለት ነው አረብኛ የምትችል ከሆነ ይችን ብቻ ይችን ብቻ ምታንብል፣ ሌላ ቦታ ትሄዱ ከዛ እኔ በአረብኛ ያልከውን ወደ አማርኛ ገለብጠዋለሁ ማለት ነው። ተስማምተናል። እኔ አሁን እንግዲህ ከቡኻሪ አትበልጥም፣ ከቡኻሪ አትበልጥም ብለኸኛል፣ አይደለ? እኔ አልበልጥም ከቡኻሪ እያልኩት ያለሁት ማታነብ ከሆነ አወርዳለሁ፣ ሌላ ሰው ያነባል። በቃ በእንግሊዝኛው አመጣን፣ እምቢ አልክ፣ በአረብኛው ሄድን። እንግዲህ ከእነሱ የበለጠ ስኮላር አይደለም። አንብብ፣ እችን ፓርቲ ብቻ በቃ ሌላ ነገር አንብ። እኔ ማንበብ ያላልፎ ማንበቡን እንቢ ያላል። ነገር ግን ቃልዬ በቋንቋ ውስጥ የሚደበቅ ሰው አያስፈልገን። አሁን ሲያነቡ የነበሩትን ሀዲሳት ክፍሎች አዲሱ የሚቀበሉ አሉ። አላህ ከምን በላይ ነው? ከአርሽ በላይ ነው ወይስ ወደ እሱ ጋር ልመጣ? አላህ ከአርሽ በላይ ነው ወይስ አይደለም? አባሽን ወይ ዋቢን ልትል ነው? ስለ አባሽ ምናምን አይደለም። አላህ ከአርሽ እኔ ቁርኣኑ ላይ እንዳነበብኩት ከአርሽ በላይ ነው። አንተ የፈለግ ከሆነ አለ። ሁለት ቀኝ እጅ አለው። አዎ ሁለት ቀኝ እጅ አለው። አንድ ግራጅ አለው። እንደዛ የለውም። አንድ ግራጅ የለውም። ይለውም አላህ ሰጅም እጅ ሁለቱም እጅ እያየሁት ነው። እና ጀደለ አሁን ያገኘ ነው። ቀቀይ ይወለ ይገባኛል። ከቀደም እየተከታተልኳችሁ ነበር በትዕግስት። ግራጅ እንዳለው ታምናለህ አታምናለህ? ግራጅ የለውም። እሽኮ፣ ሆልዶን እናሳይሃለሁ። አላህ አደምን የፈጠረው በማን መልክ ነው? በማን መልክ ነው? በአደም መልክ ነው። አንብብና ትርጉምልን። ከዛ በኋላ በእንግሊዘኛው፣ እንግሊዘኛውን ወደ አማርኛ እናዞራለን። አረብኛውም ወደ አማርኛ ይዞራል። ምንም ችግር የለውም። ቋንቋ ውስጥ መደበቅ አይቻልም። አሁን ምንም የሁላ ትተረጉማለህ፣ ታነባለህ። ቃልዬ ከፍትልሃል። ታነባለህ፣ ትተረጉማለህ። አላህ አደምን ሲፈጥረው እኛ በራሱ መልክ እንደፈጠረው ነው የምናውቀው። በራሱ መልክ ማን? አላህ በአላህ መልክ አደምን እንደሰራው ነው የማውቀውን ያነበብኩት። አደም ማለት እኮ ያው እንደኔና እንዳንተ ነው። አደም አይደል? ነው ወይስ አደም የተለየ ነው? በራሱ መልክ ስትል አደም ምን አይነት መልክ ነበረው? የመጀመሪያ ሰው ፍጥረት ነው። በምን አይነት መልክ ነው የፈጠረው? በኔና በአንተ መልክ ነው በራሱ መልክ ያስኬዳል። ምን አይነት መልክ ነበረው አደም? አደም ማለት እኮ የኔና የአንተ መልክ ነው። ሌላ መልክ አለው? አባታችን አደም ነው የምታወራው ወይስ ሌላ አደም አለ? አደም በእኔና በአንተ መልክ ነው። እዛ ጋር ደግሞ የሚለው ሌክ የአሁኑ ላይ የሚለው ምንድን ነው? የአላህን አምሳያ ሳይሆን ባህሪያቱ አላህ አሁን ሰሚዕ አሊም ሰሚዕና ተመልካች ነው። እስቲ ዝም በል እንትን፣ ብሩኬ ስልክ ገብቶበታል። ሲቀጥል ሀዲሱን ከተቀበይከው አላህ ሁለት ቀኝ እጅ አለው ብለህ ትቀበላለህ። ሁለት ቀኝ እጅ አለው ብዬ ይቀበላሉ። አላህ ሁለት ቀኝ እጅ ነው። እሺ እባክህ አለው ብለህ ሳምናለህ። እባክህ አለው እዛ ላይ እንትኑ ላይ እንዳየሁት በቃ በቃ እኛ እባክህ አለው ብለህ አዎ ብለሃል። ሁለት ቀኝ እጅ አለው አዎ

ብቶሻ ኪናያ መኪና ፊት አለው፣ ፊትና ኋላ አለው። የመኪናው ፊት ማለት የእኔና የአንቺ ፊት ማለት አይደለም፣ ቋንቋ ነው እንደ መኪናው እኮ እኛን ነው የሚመስለው አላልኩም፣ እኮ ምን ሆነህ ነው? አሁን እኔ እኛን ነው የሚመስለው ብለህ እንትን ትላለህ ትናገራለህ። ግን እዚህ አዲስ እየተናገረ አዳምጥ አስፈልግሃል ትንሽ ጥንቁስ፣ ሁለታችን ማብረን እያወራን አሁን፣ ሁለት ቀኝ እጆች አሉ ስልህ አዎ አልከኝ፣ ተቀበልኩ ከዚያ በኋላ ሀዲሱም ስለሚል ማለት ነው። ሁለት ቀኝ እጆች አሉ። እሺ፣ ባት ሳለ ወስ ልሃው አለው። ግን የእኛን አይመስልም እኔ እኛን ይመስላል አላልኩህም እኮ አልጠየቅኩ። ባት አለ ወይ ብዬ ጠየቅኩ። አዎ ብለህ እለፈው። ከዛ በኋላ ደግሞ ጥያቄ ምድነው፣ ግራ እጅ ደግሞ አለ ወይ ብዬ ጠየቅኩ። እሱን ደግሞ መልስ ሚዩትን አንሳና መልስ። ይኸውልሽ ባት ማለት ስም ነው። ፈጣሪ ወይ ደግሞ በሉኒ ባት አትሂድ። በቃ ባት ማለት ሽኝ ነው። ሽኝ ደግሞ ከቁርጭ ከቁርጭምጭምጭ በላይ ያለው ከጉልበት በታች ያለው ነው። አሁን እኔ ጠየቅኩህ ግራ እጅ አለው ወይ? ይሁንልሽ። ያ ግራ እጅ አሁን ያነበብሽው ሐዲስ ላይ ግራ እጁ የሰዎች አቅጣጫ ነው። ሰዎች አቅጣጫ ነው። ሰዎች አቅጣጫ ነው። ግራ እጄ ምን ምድርን ጠቃል እያለ ያለው። ቆይ አዳምጥ። ሚዩት አድርጋ አንድ በእግራ እጄ ይላል በእግራ እጄ እጅ በእግራ እጄ ማለት ነው። ምድርን አጣጥፌ እኔ አምላክ ነኝ ትዕቢተኞች የት ነው? እንግዲህ በእግራ እጁ ያጣጠፈው ማለት ነው። ምንድነው? ምድር የሚያጣጥፋት በእግራ እጁ ነው። ከዛ ምን ይላል? እኔ አምላክ ነኝ ትዕቢተኞች ሴታ የት አሉ? እንዲሁም ደግሞ ኩራተኞቹ ሴት አሉ ብሎ ይናገራል ማለት ነው። በግራ እጅ ነው እጅ ነው ምድረነ የማጣጥፋት ብሎ ይናገራል። ንቅስና የእሱ ብቻ ነው። ወቶሻል ብራዘር፣ እኔ እያወራ ነው ሌላና፣ ውጣ በቃ በቃ ውጣ። ቃሌ ወጣ እንዴ! አሪፍ ነገር ጀምሬ ነበር ከማሜ ጋር እና ስልክ ገባበክ

አንድ ሰው አብዱል አለ። የገባ ሰው አለ ተደብቋል። አረብኛ ጽሁፍ ያለ ወንድም አልኪ፣ እኔ ዋን ፐርሰንት ነው ስልኬ ሊዘጋ ነው። በዛኛው ካ በዛኛው ስልኬ መጣሁ። ቆይ ልውጣና እንትም በይልኝ ሳይዘጋብሽ። አብዱል መጣው መጣው። አንዴ ሰላም ላንች ሰላም። አረብኛው ሄሎ ሄሎ